ሰላም ሰላም፣ የአሜሪኮ ቤተሰቦች እንዴት አላችሁ? ደህና ናችሁ? ሁሉ ሰላም ነው? ጤንነት እንዴት ይዟችኋል? ያው አናቴ እንደተገሸለጠ ነው፣ እንዲሁም መላጣ ነበር ጭራሽ ጨምራበታለች። እና ትንሽ እሷስ የሆነ ነገር አይገባትም ትላላችሁ እንደው ዝም ብዬ በስሱ የእርግዝና ብዙ ነገር ይዞኛል። ብዙ ክፋቶችን ይዣለው ደግሞ ታሳዝነኛለችም። ደግሞ እሷ እንደኔ ወዲያው አትመለስም እንደምታውቁት። ዞሮ ግን ዛሬ አንድ ነገር አስቤያለሁ። አይ ቲንክ በጣም የምትጠላውን ነገር ነው የማደርግባት። ምንድን ነው ሀሳቡ መሰላችሁ? ለምን አንፈሳ ዛሬ ዝም ብለን ስንፈሳ ለምን አንውልም የሚለው ሀሳብ መጣልኛ። አሁን ከመንገድ ላይ ወደ ቤት ስመጣ ነው ምን ላርጋት ብዬ ያሰብኳት ነገር ነች። ቤት ገብቻለሁ። እሷም ያው ስለገባው ቤት የምታስተካክለውን ነገር እያስተካክለች ነው። አይቲንክ ፈስ አስቀያሚ ነገር ነው። ከድምፁ ከምናምኑ ምናምኑ ስታስቡት የሆነ ዊርድ ነገር ነው። ወጣ ያለ ነገር ነው። ግን ሰዎችን ያስደነግጣል። ግን ተፈጥሮ ነው። ዞሮ ትንሽ እሷ ደግሞ እችን ነገር አትወዳትም። ትንሽ ለምን አንፈሳ? የሚል ሀሳብ መጣልኝ። እንግዲህ ገና ስታስቡት ሳቃችሁ እየመጣ እንደሆነ በደንብ ይገባኛል። እና ትንሽ እናበሳጫት ወይ በሆነ ነገር ትከርንልኛለች ምናምን፣ ብቻ አላቅም፣ ወይ ጥላኝ ትወጣለች። የሚፈጠረውን እኔም አላቅም፣ እሷም አታውቅም፣ እናንተም አታውቁም። ዞሮ ግን ትንሽ እንዝናና በሚል ነው ከዛ በተረፈ ግን ቤተሰቦቻችን ትንሽ ላይክ እና ሰብስክራይባችን ወረድ ወረድ እያለብን ነው። እንደተፈጠረ አናቅም። የምናሻሽለው ነገር ካለ የምትመክሩ ነገር ካለ ሁሌም ለመስተካከል ዝግጁ ነን። ባካችሁ፣ እንደ ቤተሰብነታችን ደግሞ የምትሰጡን አስተያየት ሁሉ እንቀበላለን። እንወዳችኋለን። ሴታፓችን እናስተካክል። ከዛ በኋላ ያው ሳቄ እንዳይመጣ በተቻለ መጠን እጠራለሁ። ገና ሳስበው እያሳቀኝ ነው ወደ ቪዲዮ እችን የመላጣ ያደረገችኝን ያው በስሱም ቢሆን ብድር እንመልስ። እንወዳችኋለን። ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ። ቪዲዋን ካያችሁ በኋላ ደውሏን ጥቅጥቅ አድርጉልን። በጣም እንወዳችኋለን። ወደ ቪዲዮ

ማሬን በጣም ነው የሚያስጠላው። አያስጠላው መቼ ጀምሮ ነው ደግሞ እንደዚህ? እሺ ውጣ፣ ታደና ወደዛ ሄዳ ሽንት ቤት ሄድ፣ እንደ ህፃን ልጅ እንትንትልህለ እንዴ! እና ምን ምን እና ምን ውልስ ነው

በታመም እንዴት አደረጋት እንት እንደምታደርገኝ አይታችኋል አይታችኋል አይደለ? ስለዚህ ያው አይኖስ ይህን ይመስላል። የዛሬ ቪዲዮአችን ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁ አትርሱ። በጣም እንወዳችኋለን ቤተሰቦች። ሰላም ሰላም፣ እንዴት ናችሁ ቤተሰቦች? ያው ፈስ ፈስ ነው። እወዳችኋለን። ባባይ ቻው።